ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰዎች በያላችሁበት ሰላማችሁ ይብዛለኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትም በማስተማር ላይ እንገኛለን የምናስተምራቸውም አማረኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀምበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላቸው ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮዋችን ይዤላችሁ የመጣሁት የአማርኛ ቃላቶችን ተጠቅመን በእንግሊዝኛ ቀለል ባለመንገድ ከተለያዩ ሰዎች ጋር ከጓደኞች ለማጥናት ለማንበብ እንዴት ባለ መንገድ ነው ምንችለው የሚለውን ነው ዛሬ የምናየው። ከዚህ ጋር እንደምታዩት ሁሌም ዘወትር የምንጠቀምባቸው የአማርኛ ቃላቶች ናቸው። አሁን ዘወትር ሁሌም ከጓደኞቻችን ጋር እንዲሁም በተለያየ ሰዎች ጋር እንጠቀማቸዋለን። ከዚህ ጋር ደግሞ በእንግሊዝኛ የአማርኛ ቃላቶችን ተጠቅመን በእንግሊዝኛ እንዴት ባለ መንገድ ነው ቀለል ባለመንገድ ቴክስት ቴክስ ለመጻፍ ብዙውን ጊዜ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት ነው መጻፍና ማንበብ ምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችን ቆዩ። ከዚህ ጋር እንደምታዩት የአማርኛ ቃላቶች ናቸው። አሁን የመጀመሪያው ሚኔራል ሰ ላ ም እ ን ዴ ት ነ ህ ሰ ላ ም ሰላም ሰላም እ ን ዴ ት እንዴት እንዴት ነ ህ ነህ በአንድ ላይ ጠቅለል አድርገን ስናነብ ሰላም እንዴት ነህ ይላል። አንድ ሰው አሁን ሰላም እንዴት ነህ ብሎ ቴክስት ሊያደርግልን ይችላል ማለት ነው። ቢጽፍልን እዛ በእንግሊዝኛ ወይም በአማርኛ እንዲህ ብሎ ቢጽፍ እዛ በእንግሊዝኛ ለመጻፍ ብንፈልግ ሰ ላ ም ኤስኢን እንደ ሰ እናነባለን ሰ ብለ እናነባለን። ኤልኤን ደግሞ ላ ብለ እናነባለን። ኤምን ም ብለ እናነባለን። ሰ ላመሰላም እንዴት ምንላል። ይሄ እንዴት አሁን ኢን እንደ እናነባለን። ኤንን ደግሞ ን ብለ እናነባለን። ዲ ኢን ደግሞ ዲ ብለ እናነባለን። ቲን ደግሞ ት ብለ እናነባለን። በአንድ ላይ እንዴት። ኤንን ደግሞ ነ ብለ እናነባለን። ነ ኤን ኢን ነህ ብለን እናነባለን። ኤችን ደግሞ ህ ብለን እናነባለን። ነህ ይላል ነህ። በአንድ ላይ ይህምን ይላል ሰላም እንዴት ነህ። ቀለል ባለ መንገድ ሰላም እንዴት ነህ ብለን በአማረኛ ወይም በእንግሊዝኛ ቴክስት ለማድረግ ስንፈልግ ሰላም እንዴት ነህ ብለን ቴክስት እናደርጋለን ማለት ነው። ቀጣይ ደግሞ እ ን ደ ም ን አ ደ ርክ እን ደ ምን እንደምን ምን እንደ ምን አ ደርክ አደርግ አሁን አንድንሳውንም እንደምን አደርክ ብለን ቴክስት ለማድረግ ስንፈልግ በእንደዚህ መልኩ ጽፈን ቴክስት እናደርግለታለን ማለት ነው። እንደምን አደርክ በእንግሊዘኛውንም እ ን ደ ም ን እንደምን እንደምን አ ደ ርክ ክ አሁን ግን ኢን እ ብለን እናነባለን። ንን ደግሞ ኤንን እንደ ን ብለን እናነባለን። ድኢን ደግሞ ደ ብለን እናነባለን። ኤምን ደግሞ ም ብለን እናነባለን። ኤንን ደግሞ ን እንደምን እንደምን አ ኤን ደግሞ አ ብለን እናነባለን። ድኢን ደግሞ ደ ብለን እናነባለን አርን ደግሞ ር ብለን እናነባለን ነባለን ኬን ደግሞ ክ ብለን እናነባለን ነባለን አደርክ እንደምን አደርክ እንደምን አደርክ ብሎ ቴክስት ያደርግልን አንድ ሰው በአማርኛ ወይም በእንግሊዝኛ እንደምን አደርክ ብሎ ቃላቶችን ተጠቅሞ ሲያደርግልን ቀለል ባለ መንገድ እንደዚህ አድርገን ምላሽ መጻፍ እንችላለን ማለት ነው። ካታይ ደግሞ እንዴት እንዴት እንዴት ዋ ልክ ዋልክ ዋልክ እንዴት ዋልክ አንድ ሰው እንዴት ዋልክ ቢለን በእንግሊዝኛ ደግሞ እ ን ዴ ት ዋ ል ክ እንዴት ዋልክ። አሁን ይችን ኢ እንደነገርኳችሁ ከዚህ ጋር እንደ እ ነው የምናነባት ኤንን ደግሞ እንደ ን እናነባለን። ዲኢን ደግሞ ዴ ብለን እናነባለን ቲን ደግሞ እንደት እናነባለን። እንዴት እንዴት። ዋ ደብሊዩ ኤን ደግሞ ዋ ብለን እናነባለን። ልስ ኤልን ደግሞ ል ብለን እናነባለን። ኬን ደግሞ ክ ብለን እናነባለን። እንዴት ዋልክ። አንድ ሰው በቴክስት እንዴት ዋልክ ብሎ ቢጽፍልን እንዴት ዋልክ በእንግሊዝኛው ወይም በአማርኛው ቢጽፍልን በእንደዚህ መልኩ ቀለል ባለ መንገድ መጻፍ እንችላለን ማለት ነው። ከዚህ ጋር እነዚህ የተጠቀምናቸው ለወንድ ልጅ ነው። ከዚህ ከታች ላይ ደግሞ ለሴት ልጅ ነው። ሰ ላ ም እ ን ዴ ት ነ ሽ ሰ ላ ም ሰላም ሰላም እ ን ዴ ት እንዴት ነ ሽ በአንድ ላይ ጠቅለል አርገን ስናነብ ሰላም እንዴት ነሽ በእንግሊዘኛ ደግሞ ሰ ላ ም ሰላም እ ንዴ ት እንዴት ነ ሽ ከዚህ ጋር ልክ ከሌሎቹ ጋር ተመሳሳይ ናቸው። አሁን የሚለያቸው እዚህ ጋር ሽ የምትለዋናት ሽ ስንል ኤስ ኤችን እንደ ሽ ነው የምናነባት። ኤስ ኢን ሰብለን ነው የምናነብ። ኤል ኤን ደግሞ ላ ብለን እናነባለን። ኤምን ደግሞ ም ብለን እናነባለን። ሰላም ኢን ደግሞ እንደ እ እናነባለን ኤንን እንደ ን እናነባለን። ዲኢን ደግሞ ዲኢ ብለን እናነባለን ቲን ደግሞ ት ብለን እናነባለን። እንዴት ኤንኢን ነ ና ኤስ ኤችን ሽ ብለን እናነባለን። ሰላም እንዴት ነሽ ብለን አሁን ቴክስት ቢያደርጉልን ወይም ቢጽፉልን አንድ ሰው ሰላም እንዴት ነሽ ከዛ በእንግሊዝኛ ቃላቶችን ተጠቅመን ሰላም እንዴት ነሽ ብለን በቀለል ባለመንገድ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እ ን ደ ም ን አ ደ ር ሽ እ ን ደ ም ን እንደምን አ ደ ር ሽ እንደምን አደርሽ እንደምን አደርሽ ይላል። ከዛ ደግሞ የእንግሊዝኛ ቃላቱ እ ን ደ ም ን እንደምን አ ደ ር ሽ እንደምን አደርሽ እንደምን አደርሽ እንደምን አደርሽ አሁን አንድ ሰው እንደምን አደርሽ ቢለን ወይም ቴክስት ቢያደርግልን በእንግሊዝኛ ቃላቶች ተጠቅሞ ደግሞ እንደምን አደርሽ ብለን ቀለል ባለ መንገድ ቴክስ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ እ ን ዴ ት እንዴት ዋ ል ሽ እ ን ዴ ት እንዴት ዋ ል ሽ ዋልሽ የእንግሊዝኛ ቃላቱ ደግሞ እ ን ዴ ት እንዴት ዋ ልሽ እንዴት ዋልሽ። ጠቅለል አድርገን ስናነብ እንዴት ዋልሽ። አሁን አንድ ሰው እንዴት ዋልሽ ብሎ ቴክስት ቢያደርግላት ወይም ቢያደርግ በእንግሊዝኛ ወይም በአማርኛ ቃላቶችን ቀለል ባለ መንገድ እንዴት ዋልሽ ብሎ ቢያደርግ እንደዚህ መልኩ ጽፈን መለማመድ እና ማንበብ እንችላለን። በቀጣይ ቪዲዮአችን ስንገናኝ መልካም ጊዜ።